ይቺ ኢድን በሰው ቤት እያሳለፍሽ ነው አደል? በስራ ተወጥረሽ እያሳለፍሽ ነው። ኢቭን ረመዳን ላይ ሙሉ ረመዳን የለፋሽበት የደከምሽበት፣ እግርሽ ከመቆምሽ ብዛት የተሰነጣጠቀው እግሮችሽ እንኳን ሳታጸጂ ከነ ዩኒፎርምሽ አሁን አሁን ውጪ ላይ ነሽ፣ ውጭ እያጠብሽ ነው። ስለሚሰማኝ ስሜቱ ስለሚገባኝ፣ ስላለፍኩበት፣ ስላለሁበት ነው አደለ? አትከፊ፣ አትከፊ መከፋት ክፋት፣ ሐዘን፣ በሽታ ብቻ ነው የሚያመጣው። ምንም የሚቀየር ነገር የለም። አንቺ ባለሽበት ቦታ አሁን እየጠረቅሽ ከሆነ ተቀበዩ። ኦኬ፣ ደክሞሽ ከሆነ ተቀበዩ። ይሄ የህይወት ፈተና ነው። ይሄንን ህይወት በትዕግስት ካለፍሽው ነገ ሌላ ቀን ይሆናል። ዛሬ ግን ለምን በእኔ ላይ እንደዚህ አይነት ነገሮች ተከሰቱ ለምን እንደዚህ ሆንኩኝ እምትይ ከሆነ ትርፉ ምንድን ነው? በሽታ ነው የምታመጪው። ምንም የምታመጪ ነገር የለም። ማዲያ አታወጫለሽ፣ ጥቋቁር ነጠብጣብ ከፊተሽ ይወጣል፣ እግርሽ ይሰነጣጠቃል። ምንም የምታመጪው ነገር የለም። ባላችሁበት ቦታ ስራችሁን አክብራችሁ ተቀበሉት። መዳም ልትገለምጥሽ ትችላለች፣ ልትሰድብሽ ትችላለች፣ ልትጠራሽ ትችላለች፣ ወዲ ጂቢ ሺሊ ልትልሽ ትችላለች። ኦኬ አንቺ እኮ ለመለወጥ ብለሽ ነው እዚህ ጋር አለሽው። ነጌን ሌላ አዲስ ቀን አለ፣ ሌላ ለውጥ አለ። ዛሬ ሰራተኛ ነኝ፣ ነጌ መዳም እሆናለሁ ብለሽ ማሰብ መቻል አለብሽ። የዛሬ ስቃይሽ አይደለም ማሰብ አለብሽ። ከእነ እኛ ያለንበት ቦታ ካልተቀበልነው በጣም ህይወት በእኛ ላይ ትከብዳለች። ኦኬ ፕሊስ፣ እባካችሁ ይሄ ቪዲዮ ለመዳም ቅመሞች በጣም አስፈላጊና ተስፋ ሰጭ ቪዲዮ ስለሆነ አይታችሁ ስትጨርሱ ለአስር አስር ሰው በዋትሳፕ ሼር አድርጉት ምክንያቱም በጣም በርካታ እህቶች በዚህ ኢድ ወይኔ ጉዴ እኔ እኮ ሰው ቤት ነው ያለሁት እኔ እኮ ለምን በእኔ እንደዚ አይነት ተከሰተ እኔ እኮ አስር አመት ሙሉ ከቤተሰቦች የተለያየሽ አላህ አላለውም ሀቢብቲ አላህ ያለው ቀን ከቤተሰቦችሽ ጋር ትጾሙ ያለሽ ሲኖርሽ ከቤተሰቦች ጋር ኢድ ፈታ ዘና ብለሽ ታሳልፋለሽ ሲጀመር አንድ ነገር ልንገራችሁ አስደሳች ነገር ነው እናንተ ግን ላይገባችሁ ይችላል እናንተ ልብስ ሳትቀይሩ እዛ ኢትዮጵያ ያሉ ቤተሰቦቻችሁ ልብስ እንዲቀይሩ አድርጋችኋል። እናንተ በሰው ቤት አሁን ውጭ እያጠባችሁ እየተጠገረራችሁ ሳታርፉ ቤተሰቦቻችሁ ፏ ብለው በደማቅ ሁኔታ እንዲያሳልፉ ብር ልካችኋል አይደል? ይሄ ራሱ ትልቅ ትልቅ ትልቅ ደስታ ነው። ንገሩት ለራሳችሁ ይሄ ራሱ ትልቅ ደስታ ይፈጥራል። በነገራችን ላይ ማለት ነው ለቤተሰቦቻቸው ለናንተ ሳትኖር ለቤተሰቦቻቸው አድርጋቸዋል። ምናልባት ልብስ እኮ ሊኖራችሁ ይችላል። ልብስ ደስታ ሊሰጥ አይችልም። ባይዘ መዳም እንደዛንን ነገር አልገዛችልኝም አልሰጠችኝም። ደሞዞች ከሰጠች ከቢቢ በቂ ነው። እውነት ነው። ደሞዝ በስነስርዓት ከተሰጣችሁ በቂ ነው። ስጦታ ምናምን ገለመኔ አያስፈልግም። ከቅዳችሁ አታስገቡት። መዳም ስጦታ ሰጠችኝ ምናምን ነገር ከቅዳችሁ አታስገቡት። እንደዚ አይነት ነገር እናንተ መፈለግ መጠበቅ አለባችሁ ከአላህ ስብሐነ ወተአላ። የለፋችሁበትን የደከማችሁበትን ደሞ ደሞዛችሁ በስርዓት ከተሰጣችሁ አመስግናችሁ ተቀበሉ። አትገላመጡ። ሲጠሯችሁ አትገፉ። ፈገግ በሉ። ቀና በሉ። እግራችሁ ይሄ ረመዳን ሙሉ የለፋችሁበትን እግራችሁ ተዘፍዘፉት። እውነቴን ነው ምላችሁ። ዝፍ ዝፍዝፍ አድርጋችሁ ስተኙ ቫዝሊን ቅብት አድርጋችሁ ካልሲ አድርጋችሁ ተኙ። ነገ ሌላ ቀን ነው። አንቺም ያልፍልሻል። አንቺም ነገ ላይ በቤትሽ ዛሬ ጠንክረሽ አንገትሽ ደፍተሽ ከሰራሽ በቤትሽ ታርፋያለሽ። በእርግጠኝነት ነው ምነግርሽ። ትዕግስት ቢስ ከሆንሽ ግን ነገ እንኳን ገንዘብ ቢኖርሽ እንኳን ጤናሽ ታጫለሽ። ትዕግስት አለመኖር ጤናን ያሳጣል። ምንም የሚለውጠው ነገር የለም። አሁን ያለሽበት ቦታ ውደጅው፣ ተቀበይው። ሰራተኛ ነሽ፣ አዎ ሰራተኛ ነሽ። ወዲ ጂቢ ኪንሲ ምናምን ካሉሽ አዎ ትከኝሻለሽ። ለምን አርባ ሺህ ብር ነው የሚከፈልሽ። ሀቢብቲ፣ ሰላሳ ስምንት አርባ ሺህ ብር ነው የሚከፈልሽ። ይሄ ታዲያ ኢትዮጵያ ብትሆኝ ታገኘዋለሽ? አታገኘውም። ዛሬ አንቺ ያለሽበት ቦታ ተቀጥሮ ለመስራት በጣም በርካታ እህቶችና ወንድሞች መጽዋት ከፍለ አላገኙትም። እውነቴን ነው የምላችሁ ያላችሁበትን ቦታ ውደዱት። የምትሰሩትን ስራ ውደዱት፣ ተቀበሉት። ስትወዱት ደስታ ይሰጣችኋል። ሰው ገንዘብ ስለሰጠሽ፣ ስጦታ ምናምን ስለሰጠሽ፣ ፊት ስለሰጠሽ ደስታ እኔ ደስታ አይሰጠኝም። ያለሁበትን ቦታ ግን ከተቀበልኩት፣ በእኔ ሕይወት ላይ ግን እያለፈ ያለው ነገር ከተቀበልኩት ሰላም ነው። አላህ ካለ ውጭ ይሆናል። አይሆንም፣ ይሆናል፣ አይሆንም። ዛሬ እኛ እዚህ ያለ ነው፣ ተጽፎልናል ከመፈጠራችን ከሃምሳ ሺህ ዓመት በፊት ተጽፏል። እየተከናወነ በህይወታችን እየተከናወነ ያለው ነገር ተቀበሉት፣ ውደዱት። ካለወደዳችሁ አልኳችሁ እኮ ካለወደዳችሁት ያላችሁበት ህይወት ትርፋችሁን ማዲያት ማውጣት ነው የሚሆነው። አይናችሁ ስር መሸብሸብ ነው የሚሆነው። ራሳችሁን ማጣት ነው የሚሆነው። ተስማማን። ተቀበሉት ውዶቼ ውደዱት ያላችሁበት ቦታ እና አትከፉ። እኔ ለምን እንደዚህ በእኔ ላይ ሆነ? አልሐምዱሊላህ ረብ ልዓለሚን ኩሉ አመንቱን ብኼር እንኳን አደረሳችሁ ለኢዱ። እንግዲህ ነጌ ኢድ ነው። ባላችሁ ነገር ፏ ብትን ብላችሁ እለፉት። ወላሂ ባትበሉ እንኳን አመስግናችሁ እለፉት። ኦኬ እንጀራ ማግዛት ባትችሉ እንጀራ ቤት ውስጥ አሁን አብኩት፣ ነገ ጋግሩት። ምስር ምናምን ካለ ወጥ ስሩ። ድንች ምናምን ካለ አልጫ ስሩ። ምናምን በቃ አሳልፉ የምሬን ነው። ባላችሁ ነገር ደስተኛ መሆን ይገባቸዋል። የሌለን ነገር ከየት ማናመጣም። አሁን እኔ ለምንድን ነው እኔ ብቻ ኢድ ማሳልፈው በየአመቱ በጣም በርካታ ሀያ ዓመት ሀያ አምስት ዓመት አስራ አምስት ዓመት ሰው ቤት የሚያሳልፈው አሉ አይደል? ግን ከተጨነቁ ለምሳሌ ከተጨነቁ ምን ያመጣሉ? አሁን ስለተጨነቁ የሚሆን ነገር አለ የለም። ስለዚህ ያላችሁበትን ቦታ ተቀብላችሁ አመስግናችሁ ኑራላችኋለሁ። በጣም ወዳችኋለሁ፣ አከብራችኋለሁኝ። ለነበረን ቆይታ እጅግ በጣም አርጌ አመሰግናለሁኝ። በቀጣይ ደግሞ ባሬ ቪዲዮ እንደምመጣ ቃል ገባላችኋለሁ። ሀገር ነው ያለሽ ማርዬ፣ ሀገር ነው ያለሽ፣ ትጎጃለሽ አንቺ እኔ እኔ በቃ እኔ ግዴታዬ ስለሆንክ ነው። በቃ እንቀበለዋለን። ተረጋጊ ከኛ አዎ ኤምባሲ

ምንም አሁን ስንፈትሽ ወይ ውስጧን እንደዚህ ስፈትሽ፣ አንዴ ቆይ ስፈትሽ እዚህ ውስጥ አግኝቻለሁ። ይሄ ብርም የእሷ ነው። ከእዚህ በኢትዮጵያኖች እንዳት ነኪ፣ አንዴ ይሄም ይቆጣል። ካልሲ ውስጥ ነበር። ኦኬ ችግር የለም። ካልሲ ውስጥ እዚህ ውስጥ ነው ያገኘነው። አንዴ እንዳት ነኪ፣ ችግር የለም። አንድ ሁለት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ፣ አስር። አንዴ አንዴ አንድ ሁለት ጎበዝ ናት። ለዛ ነው ሰው እየፈራች ነው መሰለኝ። ማለት ስለበሏት ይወስዱባታል ብላ ነው የምትገምተው። ደሞዟ ምናምን ስለተበላች ማለት ነው።